ከለውጡ የመጀመሪያ ዓመታት ጀምሮ የዴሞክራሲ መገለጫ ለሆኑ ተቋማት በተሰጠው ትኩረት ተቋማቱ ውጤታማ የሆኑ ዘንድ ዘርፈ ብዙ ስራዎች መሰራታቸው ተገልጿል። በተለይም የሚዲያ ተቋማት አሰራርና ይዘታቸውን በማስፋት የዴሞክራሲ መገለጫ የሆኑ ዘንድ ከተሰራው ስራ በተጨማሪ ብሔራዊ አንድነትን መሰረት ለማስያዝ ጥረት እንዲያደርጉ እየተሰራ ያለው ስራ በውጤታማነት የሚነሳ ነው ተብሏል። የዴሞክራሲ ተቋማቶቻችን በሁሉም መስክ ውጤታማ እንዲሆኑ ከአደረጃጀትና ከአሰራር ጀምሮ እስከ ተግባር ምዕራፋቸው ድረስ የዲሞክራሲ ለዛና ይዘት እንዲኖራቸው በማስቻልና ለተግባራዊነቱ ዋጋ በመክፈል ሰፋ ያለ እንቅስቃሴ ሲደረግ ቆይቷል። የተለያየ ጊዜ የነበሩ ጽንፈኛ ድርጅቶች፣ ጽንፈኛ ሰዎች ሰጥተውን የቆዩ ያሉታዊ ትርክት ምንጫቸውን ሊያደርግ ችን የገዥት ረብት ግንባታም እንዲሁ ሲሰራ ቆይቷል። ሚዲያው ባለፉት ዓመታት የገጠሙንን ሀገራዊ ፈተናዎች ለመወጣትና የመፍትሄ እርምጃዎች ላይ ህዝብ በአንድነት እንዲቆም ለማድረግ የነበረው አስተዋጽኦ የላቀ መሆኑም የተነሳ ሲሆን በአማራ ክልል ያጋጠመውን የጸጥታ ችግር ለመፍታትም የነበረው ሚና የሚበረታታ መሆኑ ተነስቷል። የሚዲያና ኮሚኒኬሽን ዘርፉ አገርን በማሻገር በአስተሳሰብም በአመለካከትም ህዝብንም አነቃንቆ ወደ ተግባር በማስገባት በኩል ሚናው ተኪ የሌለው ነው። ሁላችሁም እንደምታውቁት በተለይ ደግሞ ክልላችን ባሳለፍ ነው ሁለት ዓመት ሊደር ሊሞላ ነው፣ የውስጥ ችግራችን እጅግ ኮምፕሊኬትድ ነው የነበረው። ያንን ፈተና ከሰራዊታችን ጋር አብሮ ጎን ለጎን በመሄድ የሚዲያና ኮሚኒኬሽን ሚናው እጅግ ላቅ ያለ ነው። በተለይ ደግሞ የሀሰት ትርክቶችን ሀሰተኛ መረጃዎችን በማፍረስ እና ለህዝብ ትክክለኛውን መረጃ በማድረስ በኩል የሚዲያ ሚና እጅግ ከፍተኛ ነው። ሚዲያው ሳቢ ጥራት ያላቸውና ህዝብን የሚመጥኑ ጉዳዮችን በማቅረብ በኩል ያሉ ክፍተቶችን በማረም በከፍተኛ ሁኔታ ለህዝብ ተጠቃሚነትና ለብሔራዊ አንድነት የሚሰራበትን መንገድ ማመቻቸት እንደሚያስፈልግም ተገልጿል። ሚዲያና ኮሚኒኬሽኑ ህዝቡ አጠቃላይ በሀገር ህልውናው ላይ በማንነቱ ላይ እና የለውጡን የብርሃን ጭላንጭሎች እንዳይታጠፉ አንድ ሆኖ ዘብ ሆኖ ነጻነቱን እንዲያስቀጥል በማድረግም ረገድ የነበረው ሚና ቀላል አይደለም። በተለይም የሀገራዊ አንድነትን በጣም በከፍተኛ ደረጃ የሚያላላ የልዩነት እሳቤ የተቀነቀነበት ስለነበር ይሄ እሳቤ ከሳቤን ባሻገር በተግባርም በሚገለጽ በብዙ መንገድ ፈታኝ ስለነበር እነዚህንም ለማጠፍ፣ ለማስተካከል በርካታ ስራዎች ሚዲያዎቹ ሰርተዋል። ነገር ግን የድህረ እውነትን ፈተና በመቋቋም ጥራት ያላቸው ሳቢ የሆኑ መጣኝ ነገሮችን ወደ ህዝብ በማቅረብ ረገድ ደግሞ ያሉ ክፍተቶች በኮሚኒኬሽን በሚዲያ፣ በህዝብ ግንኙነት ዘርፎቻችን በአጠቃላይ የሚስተዋሉ ክፍተቶች ምንድን ናቸው? የሚሉትንም እንዲሁ በመድረካችን ገምግመናል። ሚዲያና ኮሚኒኬሽኑ የህዝብን የመልማት ፍላጎት መሰረት አድርገው እየተከናወኑ ያሉ የልማት ስራዎች ላይ ህዝብ ባለቤት እንዲሆን ማስቻል እንደሚጠበቅበትም ተነስቷል። በቀጣይም የሚዲያና ኮሚኒኬሽኑ እዚህ ሀገር ውስጥ የተጀመሩ ትልልቅ ሜጋ ፕሮጀክቶች አሉ። እነዛን ሜጋ ፕሮጀክቶች ህብረተሰቡ ባለቤት ሆኖ መጀመር ብቻ ሳይሆን መጨረስ የሚያስችልበት የጋራ መግባባት እንዲፈጠር የክልልና ሀገራዊ አንድነት እና አጠቃላይ በሀገር ጉዳዮች ላይ ሰው የማይደራደርበት የጋራ መግባባት መፍጠር የሚያስችል ህብረተሰቡ ከጥላቻ እና ከመነጣጠል ከመበታተን ወጥቶ ሀገራዊ አንድነት የሚያጠናክርበት በሀገር ደረጃ ያሉትን ማጠቃላይ ሁኔታዎች ደግሞ መቀልበስ ማሳካት የሚቻልበት እድል ሊፈጠር ሚዲያና ኮሚኒኬሽን ባለቤቱ ሆኖ መሳተፍ አለበት፣ መስራት አለበት የሚል አስተያየት ነው ያለኝ። ሚዲያው የሀሳብ ነጻነት የተከበረበት ሀገርና ስርዓት ለማረጋገጥ የሚያደርገውን ጥረት ማስቀጠልና ስውት ትርክትን ለመከላከል መዋል እንደሚኖርበትም ተገልጿል። ሚዲያ አጠቃላይ የእውነት ሚዛን አስጠባቂ ኃይል መሆን አለበት። አዳዲስ ፍላጎቶች መስተናግድ አለባቸው። የሀሳብ ነጻነት በአንድ በኩል ራሱን የቻለ የሰብአዊ መብት አካል ነው። ሀሳብ የብዙ ነገሮች መሰረት መሆኑ ጋር ተያይዞም የሀሳብ ነጻነት የተከበረበት ማህበረሰብ እና ስርዓት ማረጋገጥ አጠቃላይ የማህበረሰብ እድገትን ከሚያጎለብቱ ነገሮች አንዱ ነው። በሌላ መንገድ ግን ከሀቁ ያፈነገጡ ለስሁት ትርክት ለነጠላዊ አላማ የሚቀነቀኑ በማህበራዊ ሚዲያ ጉልበት የሚዘወሩ የሀገር ውስጥ የድብቅ ፍላጎት አራማጅ ቡድኖች ብቻ ሳይሆን እስከ ጠላቶቻችን ፍላጎት ድረስ የሚዘልቁ ብሔራዊ ጥቅምን የሚጎዱ አንድነታችንን የሚሸረሽሩ እሳቤዎችን ግን ሚዲያዎች ሊሸከሟቸው አይገባም።